ከዛሬ 525 ዓመት በፊት በአርጀንቲናና በቺሊ ድንበር ላይ ማፑቼ የተሰኙ ጎሳዎች ይኖሩ ነበር። እነዚህ ጎሳዎች ጠንካራ፣ ኩሩ እናም ከመሬታቸው ጋር ጥልቅ ግንኙነት የነበራቸው ነበሩ። አንድ በተረገመ ቀን ግን ሁሉ ነገር ተለወጠ። የስፔን ወራሪዎች ግዛታቸውን ለመቆጣጠር ፈልገው መጡ። ቢሆንም ማፑቼዎች በቀላሉ እጅ አልሰጡም። በጀግና ተዋጊ መሪዎቻቸው እየተመሩ ያላቸውን ሁሉ ይዘው ተዋጓቸው። ከጀግና መሪዎቻቸው መካከልም የጋልቫሪኖ ጀብዱ ጎልቶ ይታያል። ዛሬም ስለ ማፑቼው ጀግና ጋልቫሪኖ በጣም ደስ በሚል መልኩ አጠር ያለች ፕሮግራም ይዤላችሁ መጥቻለሁ። አብራችሁን ቆዩ ስል በአክብሮት ነው። ጋልቫሪኖ ከልዕለ ተፈጥሯዊ ኃይል ወይም ሱፐርናቹራል ፓወር ጋር አልተወለደም። ነገር ግን የማይረታ እና ታጋይ ልብ ነበሩ። ከልጅነቱ ጀምሮ በአደን ላይ፣ በፍልሚያዎች ላይ እንዲሁም ስራዎችን በመስራትና በማሰራት ላይ ሲበዛ ጎበዝ ነበር። በተጨማሪም በሳል አእምሮ፣ ነገሮችንም ቀድሞ የሚረዳበት አስገራሚ ደመነፍስ ወይም ሻርፕ ኢንስቲንክት ነበረው። ስፔናውያኑ በመጡ ጊዜ የብረት የጦር መሳሪያዎችና ኃይለኛ ፈረሶችን እየጋለቡ በመምጣታቸው ጋልቫሪኖ ህዝቡ ትልቅ ፈተና እንደገጠመው አስቀድሞ ተረዳ። የአራኮ ጦርነት በመባል የሚታወቀው በማፑቼ እና በስፓኒሽ መካከል የተደረገው ጦርነት ከበድ ያለ ነበር። ስፔኖቹ ሽጉጥና ጋሻ ነበራቸው። ነገር ግን ማፑቼ የበለጠ ጠንከር ያለ ነገር ነበራቸው፣ ምድራቸውን ለማንም ያለ መስጠት ጽኑ ፍላጎትና ጀግናው ተዋጊ ጋልቫሪኖ ነው። እንደ አውሮፓውያን አቆጣጠር በ1557 በአንድ አስከፊ ቀን ስፔናውያኑ በማፑቼዎች ላይ ድልን ተቀናጁ። ጋልቫሪኖን ጨምሮ ብዙ ተዋጊዎች በስፔኖች ተማረኩ። ወራሪዎቹ በማፑቼ ሕዝብ ልብ ውስጥ ፍርሃትን ለመጨመር እና መልእክትንም ለመላክ ስለፈለጉ በምርኮኞቹ ላይ ጨከን ያለ ቅጣት ለመጣል ወሰኑ። የመሪያቸውን የጋልቫሪኖን ሁለቱን እጆች ቆረጧቸው። ይህም መንፈሱን እንደሚሰብረው እንደሚያዳክመው፣ ዳግምም ሊዋጋ እንዳይመጣ ማድረጋቸው ነበር። ከዚያም ስፔናውያኑ አሁን አቅም እንደሌለው በማሰብ ለቀቁት። እንግዲህ ታሪካችን የሚጀምረው እንዚህ ጋ ነው። እሺ ጋልቫሪኖ ተራሱ አልነበረም። አላለቀሰም፣ አልለመነም፣ ተስፋም አልቆረጠም። ይልቁኑ ጠላቶቹን እስካልተበቀለ ድረስ ላያልፍ በአማልክቶቹ ስም አለ። ጋልቫሪኖ እጆቹ ቢቆረጡም ግን እስከ ሙሉ የውስጥ ጥንካሬው ወደ ህዝቡ ተመለሰ። ለማረፍ ፈቃደኛ አልሆነም፣ ሽንፈቱንም አልተቀበለም። ይልቁኑ ድፍረት የተሞላበት ውሳኔ ወሰነ፣ እንደገና መዋጋት ግን እጆች የሉትም፣ እንዴት ሊዋጋ ይችላል? ብዬ በጠየቃችሁ ያው፣ መሪ አይደል አመራር በመስጠት ነው እንደምትሉኝ አልጠራጠርም። መልሳችሁ ግን ልክ አይደለም። ጋልቫሪኖ የተቆረጡን እጆቹን ወደ ጦር መሳሪያነት በመቀየር እንደ ተዋጊም እንደ መሪም ሆኖ ወደ ውጊያው እንደገና ገባ። ግን እንዴት? ጋልቫሪኖ የተቆረጡን እጆቹ ላይ ሻሞላ አጥብቆ በማሰር ሰውነቱን ወደ ጦር መሳሪያነት ለወጠው። እጆቹን እንደ ጎራዴ እየተጠቀመ ያለ እጅ መታገልን ራሱን አሰለጠነ። በስተመጨረሻም ህዝቡን ወደ ጦርነት መለሰ። በነገራችን ላይ ኤክስሜን የተሰኘው የሆሊውድ ዝነኛ ፊልም ጽንሰ ሀሳብ የጋልቫሪኖ ታሪክ ነው። በሚላራፑ ጦርነት ጋልቫሪኖ በሺዎች የሚቆጠሩ ተዋጊ ጀግኖችን አስከትሎ በስፔኖች ላይ ኃይለኛ ጦርነትን ከፈተባቸው። በፈጠረውም አዲስ ተፈጥሯዊና ሰው ሰራሽ መሳሪያ በመጠቀም ጠላቶቹን አንድ በአንድ ይለቅማቸው ጀመር። በጋልቫሪኖ ጥንካሬና የውስጥ ብርታት የተገረሙት የማፑቼ ጎሳዎች ከመቼውም ጊዜ በላይ ጠላቶቻቸውን ተዋጓቸው። የስፔን ጦር ኃይሎችም ቢሆኑ የዋዛ አልነበሩም፤ ሀያላን ጀግኖችና በወቅቱ በነበረውም ስልጣኔ ዘመናዊ ነበሩ። ምንም እንኳን ጀግኖች እና ዘመናዊ ቢሆኑም በማፑቼ ተዋጊዎች በቁጥር ስለሚበለጡ ውጊያው እጅግ አስቸጋሪ ሆኖባቸዋል። ከረጅም እና ጭካኔ ከተሞላ ውጊያ በኋላ ጋልቫሪኖ በድጋሜ በጠላቶቹ ተያዘ። ስፔኖቹ ከዚህ በፊት የሰሩትን ስህተት በድጋሜ መስራት አልፈለጉም። ቁጥጥራቸው ውስጥ እንዳስገቡት ወዲያውኑ ሞት ፈረዱበት። ምንም እንኳን ሞት ቢፈርዱበት የጋልቫሪኖ ልብ በሞት የሚረታ አልነበረም። ሞት ፊት እንኳን ሆኖ ህዝቡን ከማበረታታት አልቦዘንም። የጋልቫሪኖ የልብ ጥንካሬና የዓላማ ጽናት ግን እጅግ እጅግ የሚያስገርም ነው። የጋልቫሪኖ ታሪክ ከሞቱም ባሻገር ቀጥሏል። ስሙ የጥንካሬና፣ የእምቢተኝነት የማይበጠሰውም የማፑቼ ሕዝብ መንፈስ ምልክት ሆኖ ዛሬም ድረስ ይኖራል። ማፑቼዎች ከጋልቫሪኖ ልፈት በኋላ ጠላቶቻቸውን ያለመታከት ለዓመታት ተዋጓቸው። ስፔናዎቹም ሙሉ ለሙሉ የማፑቼን ጎሳ መግዛት አልቻሉ፣ በተደጋጋሚ በማፑቼዎች ድል ተነሱ። በጣም ከሚያስገርሙት ነገር አንዱ ስፔናውያኑ ማፑቼዎቹን ማሸነፍ ስላልቻሉ የሰላም ስምምነትን አደረጉ። የጋልቫሪኖ ታሪክ ለኛ ስኬታማ ላለመሆናችን ወይም የምንፈልገውን ህይወት ላለመኖራችን የምንጠቅሰውን ሰበብ አፈር ከድሜ የሚያበላ ነው። አንድን ነገር ላለማድረግ ምክንያት ደረደርክ ማለት መጀመሪያም ማድረግ አልፈለግክም ማለት ነው። ጋልቫሪኖ ተስፋ የሚቆርጥበት ብዙ ሰበብ ነበረው። እንደ ሰበብም ቢያቀርበው አሳማኝ ነበር። ቢሆንም በውስጡ የነበረው ፍላጎት ግን ከሰበቡ በላይ ነበር። ከሰበብ ያለፈ ህይወት ለሁላችሁም ተመኘው። ብሩክ ነበርኩኝ። ቸር ሰንብቱ።